በእርግጥ አንዳንዶች መራር እውነቱን ለመካድ ቢሞክሩም በእስራኤል ኢራን ጦርነት የአሜሪካ ጣልቃ ገብነት እንደማይቀር ግልጽ ነበር። ምክንያቱም አሜሪካ ወደ ጦርነቱ አካባቢ ስታንቀሳቅሰው የነበረው ሎጂስቲክ ለማስፈራራት ብቻ እንዳልሆነ አሳማኝ ነበር። የአሜሪካው ፕሬዝዳንት ባሕርይ ሲደመርበት ደግሞ ይበልጥ የማያጠራጥር ያደርገዋል። ሌላው ቀርቶ ለዲፕሎማሲ በሚል ሽፋን ጣልቃ ገብነታቸውን ያራዘሙበት 15 ቀናት እስራኤል በምላሹ ከሚወርድባት ዘመናዊ የሚሳኤሎች ውርጅብኝ አንጻር የሚያሳምን ነበር። እንደ ተጠበቀውም የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ትሩዝ በተሰኘ የግላቸው ማህበራዊ ትስስር ገጽ አንድ አጭር መልእክት አጋሩ። ፎርዶ፣ ናታንዝ እና አስፋሃን የኢራን የኒውክለር ጣቢያዎች ላይ ያደረግነው እጅግ የተሳካ ጥቃት አጠናቀናል። አሁን ሁሉም የጦር ጄቶቻችን ከኢራን የአየር ክልል ውጪ ናቸው። ሁሉም በሰላም ወደ ማረፊያቸው እያመሩ ነው። የታላቁ የአሜሪካ ጦር ኃይል አባላት እንኳን ደስ አላችሁ። ይህንን ማድረግ የሚችል ሌላ ወታደር በዓለም ላይ የለም። አሁን ጊዜው የሰላም ነው ይላል። ጥቃቱን በቀጥታ ሲከታተሉ የነበሩት ትራምፕ የጦር ጄቶቻቸው ድብደባውን ፈጽመው ወደ ማረፊያቸው ሳይመለሱ ነበር ያጋሩት። ወዲያውም የዓለም ሚዲያዎች ተቀባበሉት። አሜሪካ በኢራን የኒዩክለር ማብለያዎች ላይ ጥቃት መፈጸሟን ዓለም አወቀ። በመቀጠል ፕሬዝዳንት ትራምፕ ሌሊቱ ሳይነጋ በሦስት ከፍተኛ ባለሥልጣናቶቻቸው ታጅበው ተመሳሳይ ይዘት ያለው አጭር መልእክት አስተላልፉ። ረፋድም ለጋዜጠኞች መግለጫ ሰጡ። በመግለጫቸውም ኢራን እንጨርስሻለን አሉ። ኢራንን ለማጥፋት ዛቱ። ጽኑ ፍላጎትና ዓላማቸውን ይፋ አደረጉ። ጨርሶ የማጥፋት ጥልቅ ምኞት፣ የማንበርከክ ስሜታዊ ፍላጎት እንዳላቸው ገለጹ። ጦርነቱን ወደ አዲስ ምዕራፍ ያሸጋገረ ጥቃት ፎርዶው፣ ናታንዝና ኢስፋሃን፣ እነዚህ ሦስት ጣቢያዎች የኢራን ዋና የኒውክለር ማብለያዎች ናቸው። በኒውክለር ፕሮግራሟ ቁልፍ የሚባሉ ሲሆኑ በዓለም አቀፍ ደረጃ ዋነኛ የትኩረት አይኖች የሚያርፉባቸው ናቸው። ፎርዶው በቁም ከተማ አቅራቢያ በተራሮች መሃል በተቦረቦረ ጥልቅ ዋሻ የተገነባ ነው። ይህ የከርሰ ምድር ዩራኒየም ማበልፀጊያ ጣቢያ ከ80 እስከ 90 ሜትር ጥልቅ ላይ የተገነባ እንደሆነ ይነገራል። ጥልቀቱ ከ100 ሜትር በላይ የሚያደርሱትም አሉ። ይህ በድብቅ የተገነባ ዋሻ እንደ አውሮፓያን አቆጣጠር በ2009 ለዓለም አቶሚክ ኤጀንሲ ክፍት የተደረገ ነው። ኢራን ከአሜሪካና ከዓለም ሀገራት ጋር ገብታው የነበረውን ስምምነት ትራምፕ በመጀመሪያው የስልጣን ዘመናቸው ውድቅ ማድረጋቸውን ተከትሎ በ2023 እስከ 60 በመቶ የበለጸገ ዩራኒየም ማበልጸግ እንደቻለ የምዕራባውያን ኤክስፐርቶች ይገልጻሉ። ይህም ኒውኩለር የጦር መሳሪያ ለመስራት ከሚያስፈልገው ዘጠና በመቶ የበለጸገ ዩራኒየም በጣም ቅርብ ነው። ናታንዝ፣ በኢስፋን ግዛት የሚገኘው ናታንዝ የኢራን ዋና የዩራኒየም ማበልጸጊያ ማዕከል ነው። የነዳጅ ማበልጸጊያ ተቋም FEP እና የሙከራ ማበልጸጊያ ተቋም PFEP ያካትታል። ይህ ይፋ የተደረገው እንደ አውሮፓውያን አቆጣጠር በ2002 ነበር። ከ8 እስከ 12 ሜትር ጥልቀት ባለው የከርሰ ምድር ሕንፃ ውስጥ የተገነባ ነው። እስራኤል ይህንን ጣቢያ በ2010 በስቱክስኔት ሳይበር ጥቃት አድርሳበታለች። ኢራን በዚህ ጣቢያ እስከ 60 በመቶ የበለጸገ ዩራኒየም እንደምታመርት ሪፖርቶች ያመለክታሉ። ኢስፋሃን። ኢስፋሃን የዩራኒየም ልወጣ ተቋም ዩሲኤፍ ያለበት ነው። በተጋገረ ኒውክለር ሪአክት ወደ ዩራንየም ኦክሳይድ፣ ዩራኒየም ብረትና ዩኤፍ ሲክስ የሚባሉ ደረጃዎች የሚለወጥበት ነው። ይህም ኒውክለር ቦምብን ለመበልጸግ ወሳኝ ሂደት ነው። እነዚህ የኢራን የኒውክለር ፕሮግራም ቁልፍ ጣቢያዎች ሌሊቱን በአሜሪካ አየር ኃይል ባንከር ቦስተር ቦምቦች ከፍተኛ ጥቃት ተፈጽሞባቸዋል። ኢራንም የደረሰው ጉዳት ዝቅተኛ ነው ከማለት በስተቀር የኒውክለር ተቋሞቿ ላይ ጥቃት ስለመፈጸሙ ማረጋገጫ ሰታበታለች። በመብላላት ላይ የነበረው ኒውክለር ሪያክተር ወዴት ሄደ? ኒውክለር ሪያክተሮች በተለየ መልኩ ተጠናክሮ በተሰራ መዋቅር የሚገነቡ ናቸው የሚገነቡበት ቦታም ለማንቀሳቀስ የተደገፈ ሳይሆን ቋሚ ነው ከፍተኛ ደህንነት የጨረር መከላከያና የመሠረተ ልማት ስርዓት የሚዘረጋለትም ነው በዚህ ምክንያት ኒውክለር ሪያክተር ወደ ሌላ ማብለያ ጣቢያ መውሰድ እጅግ በጣም አስቸጋሪ የማይቻል የማይታሰብና አደገኛ ነው ከማንቀሳቀስ ይልቅ በምትኩ አዲስ ሪአክተርና በተፈለገው ቦታ መገንባት የተለመደ ነው። በከፍተኛ ጥንቃቄ ሙሉ ለሙሉ ማስወገድ ግን ይቻላል። አሜሪካ የኢራንን ኒኩለር ሪአክተር የሚብላላባቸው ጣቢያዎች ሌሊቱን ማውደሟን አውጃለች። እስራኤልም ሰሞኑን የተለያዩ የኢራን የኒኩለር ጣቢያዎችን ኢላማ ያደረጉ ጥቃቶችን መፈጸሟን ዘገባዎች ሲያመለክቱ እንደነበር ይታወቃል። በአንጻሩ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አይኤኢኤ፣ እና የኢራን አቶሚክ ኢነርጂ ተቋም በእስራኤልም ሆነ በአሜሪካ በተፈጸሙት ጥቃቶች የተጎዳ የኒውክለር ሪያክተር ቁሳቁስ እንደሌለ ገልጸዋል። ራዲዮ አክቲቭ ብክለት፣ የጨረር መፍሰስ አደጋም እንዳልተፈጠረ አረጋግጠዋል። ኒውክለር ሪያክተር፣ ፕሉቶኒየም፣ ኒውክለር ቦምብ ኒውክለር ሪአክተር በቀጥታ ወደ ጦር መሳሪያ መቀየር አይቻልም። ምክንያቱም ሪአክተሮች በዋናነት ለኤሌክትሪክ ማመንጫ ወይም ለምርምር የሚያገለግሉ ናቸው። የጦር መሳሪያ የሚሆነው ከኒውክለር ሪአክተር የሚገኘው ቁሳቁስ ፕሉቶኒየም 239 ወይም በማበልጸጊያ የተገኘ ዩራኒየም 235 ናቸው። አንዳንድ ሪአክተሮች፣ በተለይ ከባድ ውሃ ወይም ግራፋይት ሪአክተሮች በሂደት በሥራ ሂደታቸው ፕሉቶኒየም 239 ያመርታሉ። ያለቀለት ፕሉቶኒየም ለቦምብ ለመጠቀም ከአንድ እስከ ሶስት ዓመታት ሲፈጅ ራሱን የቻለ የኬሚካል ማቀነባበሪያ ፋብሪካ ያስፈልገዋል። የሚወስደው ጊዜ በሚጠቀሙበት ቴክኖሎጂና ቴክኒካዊ ብቃት ይወሰናል። በዚህ መንገድ የተዘጋጀ በግምት ከ5-10 ኪሎ ግራም ፕሉቶኒየምም አንድ ቦምብ ለመስራት ያገለግላል። ሌላው መንገድ በከፍተኛ ደረጃ የበለጸገ ዩራኒየም ከ90 በመቶ በላይ ዩራኒየም 235 ማምረት ነው። ይህ የሴንት ፍሪጅ ወይም ሌላ የማበልጸጊያ ቴክኖሎጂ ያስፈልጋል። በዚህ መንገድ ከተፈጥሮ የሚዘጋጅ ከ15-25 ኪሎ ግራም ዩራኒየም አንድ የኒውክለር ቦምብ ለመስራት በቂ እንደሆነ መረጃዎች ያመለክታሉ። አበቃን። ሰላም።